የከበረ ሰላምታችን በያላችሁበት ይድረስ። አይቲቪ ላይ ነው ያላችሁት። የተፈራው ጊዜ ደረሰ። እስራኤል የኢራንን የመንግስት ቴሌቪዥን ጣቢያ ህንጻ መታች። ጥቃቱ የተሰነዘረው በዋናው ከተማዋ ቴህራን ሲሆን ጥቃቱ በቀጥታ ስርጭት ለዓለም ታይቷል። በጣቢያው ስቱዲዮ የህንፃው ፍርስራሽ ሲወድቅ በቦታው የነበሩ አቅራቢዎች ከካሜራ ሲወጡ ተስተውሏል። ጣቢያው በውል ያልታወቁ ሰራተኞች ተገድለውብኛል ብኛል በሚል የወቀሰ ሲሆን ኢራን በቴል አቢብ ላይ ከባድ ጥቃት እንደምትፈጽም ዝታለች። እስራኤል በኢራን የአየር ክልል ላይ ሙሉ የበላይነት ወስጃለሁ ባለችበት ቅጽበት ነው አስፈሪው ጥቃት የተሰነዘረው። በኢራን ምዕራባዊ ክፍል በሆስፒታል ላይ እስራኤል ጥቃት አድርሳለች በሚል ቴህራን ከሳለች። የኢራን ጦር ለወታደራዊ ዓላማ ይጠቀምበታል የሚል ምክንያቷን እስራኤል ብታስቀምጥም ቴህራን የእስራኤል ባህር ጥፋት ነው የሚል ምላሽ ሰጥታለች። ጣቢያው ከጥቃቱ በኋላ ለጥቂት ደቂቃዎች ከተቋረጠ በኋላ በቀጥታ ስርጭት ወደ አየር ተመልሷል። ጣቢያው በቴሌቪዥኑ ላይ ባስተላለፈው የጽሁፍ መልእክት ፕሮግራሞቹን ያለምንም መቆራረጥ ወደ ቀጥታ ስርጭት መመለሱን ገልጾ በሌላ ጽሁፍ መስመር እስራኤል ጭካኔ በተሞላው ጥሰት የኢራን ቴሌቪዥን ጣቢያዎችን በሚገኙበት ህንጻ መካከል ኢላማ አድርጋለች ብሏል። እስራኤል ጥቃት በመፈጸም ሀቅን ለማፈን እየሞከረች ነው ሲልም ከሷል። ያ የተፈራው፣ ያ እንዳይመጣ የተሰጋው ቀንና ሰዓት ደረሰ። ለአራት አስርት ዓመታት የዘለቀው የከፋ ጠላትነት ገነፈለ። በመጨረሻም እስራኤል ከበይቱላ ኮሰች። የኢራን እስራኤል የአየር ላይ ጦርነት የእሳት ኳስ እያወራወረ አራተኛውን ቀን አስቆጠረ። ሀገራቱ በታሪካቸው አይተውት የማያውቁትን ውድመትና የሰብአዊ ቀውስ እያስተናገዱ ይገኛሉ። የዓለምን ቀልብ ሰርቆ የያዘው የመካከለኛውን ምስራቅ ቀውስ መጣፊያ ይገኝለት ለት ይሆን? እስራኤል ዘመን ባፈራቸው አሜሪካ ሰራሽ የጦር አውሮፕላኖች በኢራን ሰማይ ላይ እየተመላለሰች የኢራንን የኒውክለር ማብላያ እና የሚሳኤል ማምረቻ እንዲሁም ማከማቻ ናቸው ያለቻቸውን ተቋማት ኢላማ ማድረጓንና መደብደቧን ቀጥላለች። በተጨማሪም መዲናዋ ቴሄራን የሚገኘውን የአየር መቃወሚያ ስርዓትን ጨምሮ በምዕራብ እና በደቡብ የሀገሪቱ ክፍል የሚገኙ የነዳጅና የተፈጥሮ ጋዝ ስፍራዎችን አጥቅተዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሚነሳው አንበሳ ባሉት ወታደራዊ ዘመቻ በኢራን ላይ ካደረሱት ጥቃት ባሻገር መጪው ጊዜ የከፋ እንደሚሆን ተናግረዋል። ባለፉት 24 ሰዓት ከፍተኛ የጦር አዛዦችን፣ ዋና የኒውክለር ሳይንቲስቶችን፣ ቁልፍ የኒውክለር ማብላያ ጣቢያዎችን እንዲሁም ደግሞ በርካታ የባላስቲክ ሚሳኤል ማምረቻና ማከመቻ ስፍራዎችን አጥቅተናል፣ ከዚህም የባሰ እየመጣ ነው ብለዋል። ኢራን በእስራኤል ለደረሰው የአየር ጥቃትና ለተገደሉት ከፍተኛ ወታደራዊ የጦር አዛዦች ምትክ አዛዦችን ለመሾም ሰዓታት ብቻ ነበር የወሰደባት። ለደረሰባት ጥቃትም በወሰደችው የአጸፋ እርምጃ ፈጣንና ተከታታይ የድሮንና እስራኤል እስከዛሬ ሁሉ የከፋ ጉዳት እንዳደረሰባት ተዘግቧል። ይህ ዘገባ እስከተጠናከረበት ሰዓት ድረስ ሀያ ያህል ሰዎች ሲገደሉ ሌሎች ከሶስት መቶ የሚል የሚልቁ ደግሞ መቁሰላቸው ተዘግቧል። ቴልአቪቭና ሀይፋ እና ሌሎች በሰሜናዊ እስራኤል የሚገኙ ከተሞች የኢራን ሚሳኤል ጥቃት ብርቱ ጉዳት ያስተናገዱ ናቸው። የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ ባለፈው ቅዳሜ በሰጡት መግለጫ እስራኤል ምሕረት የማይሰጠውን ስህተት መሳሳቷን ነበር የተናገሩት። ጽዮናዊው መንግስት ትልቅ ስህተት ሰርቷል፣ ከባድ ስህተት ሰርቷል፣ የግድ የለሽ ተግባር ፈጽሟል በፈጣሪ ሪ ምህረት ይህ መንግስት ይፈራርሳል። ዓመታት ያስቆጠረው የኒውክለር መርሃ ግብር ንግግር እና ድርድር አሁን እየጨለመ መስሏል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ በድጋሚ ወደ ስልጣን ከመጡ በኋላ ተስፋ ሰጥቶ የነበረው ድርድር በመሃል ተገቷል። ጦርነቱ በአይነትና በይዘት እየሰፋ ከሄደ የዓለማችን አንድ አራተኛ የነዳጅ ዘይት የሚተላለፍበት የሆርሙዝ ሰርጥ የመዘጋት እድል ይጨምራል። አጋር ልዕለ ሀያሏ ሀገር አሜሪካን ጨምሮ ሀገራትን በጉራ ከፍሎ ወደ ጦርነቱ ጎትቶ ሊያስገባ የሚችል እድልም ዝግ አይደለም። እስካሁን ባለው ሁኔታ የእስራኤል ዋነኛ አጋር አሜሪካ በቀጥታ ጦርነቱን ባትሳተፍም ለእስራኤል ጥቃቶች ቡራኬ መስጠቷ ታይቷል። ፈረንሳይና እንግሊዝን ጨምሮ ምዕራባውያን በፊናቸው እስራኤልን ከኢራን ጥቃት መከላከል የሚያስችሉት ተግባራትን እስከ የጦር አውሮፕላን ማሰማራት ሊሳተፉ የሚችሉበት ሁኔታ እንዳለ እየታየ ነው። ኢራን በበኩሏ ምዕራባውያን ለእስራኤል ድጋፍ ካደረጉ በየትኛውም ሀገር በሚገኙ ወታደራዊ ጥቅሞቻቸው ላይ ጥቃት ልታደርስ እንደምትችል ዝታለች። አሜሪካ በተናጠል ኢራን በጥቅሞቿ ላይ ጥቃት ካደረሰች በቀጥታ ጦርነት ተሳታፊ እንደምትሆንም አስጠንቅቃለች። እነዚህ ነገሮች ሲደመሩ ለኢራን አጋርነታቸውን እየገለጹ የሚገኙ ሀገራት ራሳቸውን ከጦርነቱ ስለማራቃቸው እርግጠኛ መሆን አይችሉም። ኢራን በእስራኤል የነዳጅ ማጣሪያና የኃይል ማከፋፈያ ላይ ጥቃት ሰንዝራለች። እስራኤል የዛሬው ጥቃት በምዕራብ ኢራን የሚገኘውን ሆስፒታል ላይ ጥቃት ማድረሷ ሲገለጽ የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ጥቃቱን ተቃውመዋል። ኢራን በእስራኤል የሚፈጸምባትን ጥቃት እስካልቆመ ድረስ ከአሜሪካ ጋር በድርድር እንደማትሳተፍ አስታውቃለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ድል ወደ መቀዳጀት እያመራን ነው በማለት የጀመሩትን ወታደራዊ እርምጃ እንደሚቀጥሉ ተናግረዋል። ጠቅላይ ሚኒስትሩ በሀገራቸው የአየር ኃይል ጦር ሰፈር ውስጥ ጉብኝት ባደረጉበት ጊዜ እስራኤል የኢራን ዋና ከተማ ቴህራንን የአየር ክልል በቁጥጥር ስር ማስገባቷን ደግሞ ተናግረዋል። በዚህ ጦርነት ግባችን የሆኑትን ሁሉ ጉዳዮች ለማሳካት እየሰራን ነው እነሱም የኒውክሌር ስጋቶችን ማስወገድና የሚሳኤል ስጋቶችን ማጥፋት ናቸው ብለዋል ኔታንያሁ። አሁን ሀገራቱ አንዳቸው በሌላኛው ላይ እየፈጸሙ ያሉትን ጥቃቶች በሁለት የለዩ ሲሆን የእስራኤል ኢላማዎች የኒውክለርና የሚሳኤል ማዕከላት ናቸው ሲሉ የኢራን ደግሞ ሰላማዊ ሰዎች ኢላማ ያደረጉ ናቸው ብለዋል። ለቴህራን ነዋሪዎች ኢላማ የሚሆኑ ቦታዎችን ለቃችሁ ወጡ እንላለን፣ ከዚያም እርምጃ እንወስዳለን በማለት የሀገራቸው ሰራዊት የሚወስደውን እርምጃ አብራርተዋል። በተጨማሪም ጠቅላይ ሚኒስትሩ በአየር ኃይሉ ሰፈር ውስጥ ለሚሰሩ ዜጎች ምስጋና አቅርበው በእግዚአብሔር ድጋፍ እርምጃ እየወሰድን ድል እስክንቀናጭ ድረስ እንቀጥላለን ብለዋል። እስራኤል በኢራን ላይ ጥቃት ከከፈተች ካለፈው አርብ ጀምሮ ቢያንስ 224 ሰዎች መገደላቸውን የኢራን ጤና ሚኒስቴር አስታውቋል። የኢትዮጵያ አየር መንገድ በእስራኤል በተፈጠረው ወቅታዊ ሁኔታ ምክንያት ወደ ቴላቪቭ የሚያደርገውን በረራ በጊዜያዊነት የተቋረጠ መሆኑን የገለጸ ሲሆን በማህበራዊ ትስስር ገጹ ላይ ባወጣው መግለጫ አስረድቷል። በበረራ መቋረጥ ምክንያት ለሚፈጠረው መጉላላት ሁሉ ይቅርታ የጠየቀው አየር መንገዱ አዳዲስ መረጃዎች ሲኖሩ አሳውቃለሁ ብሏል። እስራኤል ከኢራን ጋር ወደ ተባባሰ ጦርነት እየገባች መሆኑ ይታወቃል። እስራኤል በኢራን ላይ ያደረሰችው ጥቃትና የኢራን ወታደራዊ የአጸፋ መልስ አካባቢውን ወደ ሌላ አስከፊ ጦርነት እንዳያስገባውና የዓለም ሰላምና ምጣኔ ሀብት እንዳያናጋ አስግቷል። መንግስታትና ዓለም አቀፍ ድርጅቶችም ዋና አጀንዳቸው አድርገው እየተወያዩበት ነው። የሰባቱ ባለጸጋ ሀገራት መሪዎች ጉባኤ ዋና ርዕስም ይሄ ነው። ቡድን ሰባት የሚባለው የዓለም ባለጸጋ ሀገራት ስብስብ የመሪዎች ጉባኤ በካናዳ ከናንስኪ መንደር ውስጥ ተጀምሯል። የብሪታንያ፣ የካናዳ፣ የፈረንሳይ፣ የጀርመን የኢጣሊያ የጃፓንና የዩናይትድ ስቴትስ እንዲሁም ደግሞ የአውሮፓ ህብረት መሪዎች የሚሳተፉበት ይኸው ጉባኤ የዩክሬንና ሩሲያ እንዲሁም ደግሞ የእስራኤል ኢራን ጦርነት እንዲሁም ያልተረጋጋው የዓለም ኢኮኖሚ ላይ በዋናነት ትኩረት አድርጎ ይወያዩበታል። በጉባኤው ላይ ካናዳ በተቻላት መጠን ከዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ጋር ላለመጋጨት ትሞክራለች ሲል ሮይተርስ የዜና ወኪል ዘግቧል። ለማለዳው የነበሩን መረጃዎች ይህን ይመስላሉ። ሌሎች መረጃ ተመልሰን እንገናኛለን። አይቲቪ ላይ ነበራችሁ። በያላችሁበት መልካም ቀን